በተባበሩት መንግስታት ድርጅት ውስጥ ከሚገኙ ተቋማት አንዱ የሆነው የዓለም የምግብና የእርሻ ድርጅት ፋኦ 80 ዓመቱ ላይ ይገኛል። የዚህ 80 ዓመቱን ደግሞ የድርጅቱ ዋና መስሪያ ቤት በሚገኝበት በጣሊያን ሮም እየተከበረ ነው የሚገኘው። በ80 ዓመታት ውስጥ ምን ሰርቷል ፋኦ? በተለይም ደግሞ እስካሁን ከመጣባቸው መልካም ስራዎች የበለጠ ወደፊት ጠንካራ ስራዎች ይጠብቁታልና፣ እነዚህን ስራዎች ለማስተካከል ምን ያስባል? ሀገራት እንዴት ነው ሊደግፉት የሚገባ? የሚሉ ሀሳቦች በዚህ በ8ኛ ዓመት ክብረ በዓል ላይ የተነሱ ሀሳቦች ናቸው። በተለይም ደግሞ የፋኦን ራዕይ እውን የሚያደርጉ ስራዎችን በጥናትና ጽሁፍ የቀረበበት ነው። ፋኦን እንግዲህ እንደምናውቀው በምግብ ራስን የመቻል ስራዎችን እሱን ተያይዞ ደግሞ የሚመጡ የቴክኖሎጂ እና ስራ ፈጠራ እንዲሁም ደግሞ ወጣቶችን አማክሎ ግብርናውን ማዘመን ላይ ሰፊ ስራዎችን ይሰራል፣ ሀገሮችንም ይደግፋል። በዚህም በተለይም ባለፉት ጊዜያት ፋኦ የሰራቸው ስራዎች ምን ውጤት አምጥተዋል፣ የትኞቹ ሀገራትስ በዚህ ላይ የፋኦን ራዕይ ተቀብለው አግዘው የፋኦን ድጋፍ ተግባር ያድርገው ምን ስራዎችን ሰርተዋል፣ ቀጣይስ ደግሞ አለምን እያስጨነቀ የሚገኘው የምግብ እጥረት ችግር ደግሞ እንዴት ነው ሊፈታ የሚገባው የሚለውን ተቋሙ ራሱን ፈትሾ ለቀጣይ ስራዎችን የሚያነሳሳውን ራዕይን የያዘበት እንደሆነ ተገልጿል ማለት ነው እንግዲህ በዚህ በጣሊያን ሮም የተለያዩ ሀገራት ተገኝተዋል። የፋኦ የምግብ ጉባዔ የአመታዊ የምግብ ጉባዔም ተከናውኖ ነበረ። በዚህ አባል ሀገራትን ተገኝቷል፣ ኢትዮጵያን ጨምሮ ማለት ነው። አጠቃላይ ደግሞ በምግብ ራስን ለመቻል ሀገራት እየሰሩት ያሉ ስራዎች ምንድናቸው ተብሎ ሲፈተሽ የኢትዮጵያ ተሞክሮ በተለያዩ ሀገራት መሪዎች የተነሳበት ነው። ኢትዮጵያ በምግብ ራስን ለመቻል በሀገር በቀል እውቀት ራስን በሚያስችሉ የተለያዩ ስራዎችን አቅዳት ተግብራ ያሳየች ውጤት ለዓለም ተሞክሮ ሊሆን እንደሚገባ እንግዲህ የፋኦ ዳይሬክተርን ጨምሮ የተለያዩ ሀገራት መሪዎች አንስተውታል። በተለይም ኢትዮጵያ ምን ተገበረች ሲባል የስንዴ ምርቷን ከራሷ አልፋ ወደ ለመላክም ሄደችበት ተሞክሮዋ እና ውጤቷ አንድ ተነስቷል። እንዲሁም ደግሞ የግሪን ሌጋሲ ወይም ደግሞ የአረንጓዴ አሻራ ስራዋ እንዲሁ ግብርናውን የሚደግፍና የአካባቢ የአየር ንብረት ለውጥ ችግር የሚፈታ እንደሆነ ተነስቷል። እንዲሁም ደግሞ በሌማት ትሩፋት በሀገር በቀል እውቀት የሌማት ትሩፋቱን ያላትን ሀብት ወደ ጥቅም ቀይራ እየሰራች ያለችው ስራ ዓለም ላይ ጎረቤት ሀገሮች አይደሉም፣ ዓለም ላይ ያሉ ሀገራት የኢትዮጵያን ተሞክሮ መሪዎችም ጭምር እያነሱት ነው የሚገኙት። ይህ እንግዲህ ባለፈው ዓመት እንደምናስታውሰው በስንዴ ምርትና በምግብ ራስን ለመቻል ኢትዮጵያ የሰራቸውን ስራ ተከትሎ ፋኦ እንግዲህ ለጠቅላይ ሚኒስትር ዶክተር አብይ አህመድ እውቅና እንደሰጠ ይታወቃል። ይህኑ ተግባር እንግዲህ ኢትዮጵያ ከባለፈው ዓመትም በጨመረ ሁኔታ በዚህ በግብርናው ዘርፍም በቴክኖሎጂም በፈጠራም ራሷን እያሳደገች እንደምትገኝ መሪዎችም ያነሱበት ነው። በተለይም የብራዚሉ ፕሬዚዳንት ሉላ ዳ ሲልቫ። ኢትዮጵያ በየጊዜው እየጨመረ ያለ እድገቷ የጎረቤት ሀገራትንም እንዲሁም ደግሞ አፍሪካን እኛንም የፋኦ አባል ሀገራትንም የሚያነቃቃ ስራ እንደሆነ አንስተዋል ማለት ነው። እሳቸውም ይህን እንግዲህ አጠናክሮ መቀጠል ያስፈልጋል። በተለይም የኢትዮጵያ ተሞክሮ በእጅጉ የተነሳበት የጅቡቲው ጠቅላይ ሚኒስትር ይህን ሀሳብ በጠንካራ ሀሳብ አንስተዋል። በተለይም የጅቡቲው ጠቅላይ ሚኒስትር ባደረጉት ንግግር ኢትዮጵያ በአረንጓዴ አሻራ ለጅቡቲ ተሞክሯን አካፍላ የተለያዩ ስራዎችን እየሰሩ እንደሚገኙና እንዲሁም ደግሞ በግብርና ዝመናዋም ከኢትዮጵያ ጅቡቲ ብዙ ሀሳቦችን እየወሰደች ተግባራዊ በማድረግ ተሞክሮን እየቀዳች እንደሆነ አንስተዋል። በዚህም ደግሞ ኢትዮጵያን አመስግነዋል ማለት ነው። እንደ አጠቃላይ እንግዲህ የሀገራት ተሞክሮ በተነሳበት ኢትዮጵያ በእጅጉ ለአፍሪካ እንደ አርያ ሆና ተነስታ ትገኛለች ማለት ነው። በዚህም እንግዲህ በግብርናው ዘርፍ ማዘመንና የምግብ ሉዓላዊነትን ማስከበር ሲባል ሀገራት ያላቸውን ሀብትም ጸጋም ወደ ጥቅም መቀየር አለባቸው። ልማት መፍጠን አለበት። ለዚህ ደግሞ ለልማታቸው አስቻይ የሚባሉ በየሀገራቱ ያሉ ሀብቶችንም ወደ ጥቅም ለመቀየር የተለያዩ ሀሳቦችና ጥናታዊ ጽሁፎችንም ማቅረብና መተግበር ይገባል ተብሏል። በኢትዮጵያ በኩል እንግዲህ እንደ አባል ሀገርነቷ የቱሪዝም ሚኒስትር ሰላማዊት ካሳ የግብርና ሚኒስትር ዴኤታ ዶክተር ሶፊያን ከሳን ጨምሮ የግብርና ዘርፍ ተመራማሪዎች ተገኝተዋል ማለት ነው። እንደ አጠቃላይ እንግዲህ ዓለም በምግብ ራስን ባለመቻል እና በምግብ ችግር ተወጥሮ ነው የሚገኘው። ይህን ለማስተካከል ጥሩ ተሞክሮ ያላቸው ሀገራት አሉ። አሁንም ደግሞ ሰፊ ስራ የሚጠይቀው ሀገራት አሉና እነሱን አስተባብሮ ፋኦ እንግዲህ በቀጣይ ጠንካራ ስራ ከሚሰሩ ሀገራት ጋር አሁንም አጋርነቱ እንደሚቀጥል የገለጸበት ነው ማለት ነው መድረኩ። በቀጣይ ቀናት ደግሞ እንግዲህ ጥሩ ስራ የሰሩ ሀገራትን እውቅና የሚሰጥበትና የተለያዩ መርሃ ግብሮችም የሚከናወኑበት እንደሆነ ይጠበቃል ማለት ነው።